ስሚ ይህ ከዲቭ ጋር ያለሽን ነገር ብታቆሚ ነው የሚሻልሽ። አንቺ ስለፈለግሽ እና ስላልፈልግሽ ምንም የማደርገው ነገር የለም። አተሳሳች ፍቅር። እንደዛ ከሆነ ጠብቂ፣ አሳይሻለሁ። ሰራተኛዋ አደይ ክፍል መቶ ክፍል አንድ መቶ ሀያ ሰላም እንዴት ናችሁ? የነጆን ኩኪንግ ቤተሰቦች ዛሬ እንግዲህ ሰራተኛዋ አደይ አንድ መቶ ሀያ ንሽላችሁ መጥቻለሁ ላይክ ሼር ሰብስክራይብ በማድረግ እስከ መጨረሻው አብረው የሚቆዩ ። ቤዛ እንግዲህ ውሸቷን ቀጥላለች። ድንገት ዳይመንድ መንገድ ላይ እየጎተተ እያናዘዛት ነበር። ድንገት የፍቅር እናት የመጣችው እንዲህ ምንድን ነው የምታደርጓት በማለት ትጮህባቸዋለች። ይኸውልሽ እማዬ አደይ ያጠፋችውን ጥፋት ሁሉ እኔ ነኝ በይ እያሉ እያናዘዙኝ ነው እንደዚህም የደበደቡኝ፣ ብላ ዋሽታታለች። ዳይመንድም ይደነግጣል። አንቺ ከሃዲ እንዴት እንደዚህ ትያለሽ በማለት ይናገራታል። የፍቅርናትን በቃ ከዚህ በኋላ ጫፏን እንዳትነኩ፣ የሆነ ነገር አደረጉ ቢሉኝ እንኳን አለቃችሁም በማለት አስፈራርታ ቤዛን ይዛት ትሄዳለች። ቤትም ስትመለስ ፍቅር ምልታረጊ መጣሽ በማለት ነገር ጀምራለች። አንቺ ፍቅር ዝምበይ ቤዛ የትም አትሄድም። ካለ ስራ ዋዛ አደይ ባጠፋችሁ ይሄው ብዙ ነገር እያደረጓት ነው ትላታለች። ወይኔ እችንስ ጨርሰዋት በነበር እያለች ፍቅር ትናደዳለች። አሹም ስለጠፋ ሮማን አደይን ትናገራታለች። አንቺነሽ አሹን እንደዚህ እንዲሆን ያደረግሽው የት ገብቶ ነው እያለችም ትበሳጭባታለች። እኔ ምን አውቃለሁ አሹ የሚሄደው ከዳይመንድ ጋ ነው እዛ ከሌለ ደግሞ ከሮማን ጋ ነው ትላታለች። ሩታም ወደ ሮማን በመሄድ አሹ አለ በማለት ትጠይቃለች። አይ የለም ትላታለች። ዳይመንድንም ሲጠይቁት አላየውም የት ሄዳል ደግሞ እሱ በማለት ይነግራቸዋል። በመጨረሻም አሹን ድንገት ከርቀት ሮማን ወድቆ ታየዋለች። ጮሃ አሹ ምን ሆነ ነው በማለትም ታንሰዋለች? የፍቅር እናትም በቃ አደይ ይህንን ካደረገች እኔ ሳምናት ከከዳች እንደዚህ አይነት ልጅ አልፈልግም እያሉ ብቻቸውን ያወራሉ። አደይም ሁሉም ምግቡን መረዘሻል እያሉ ስለተጠራጠሯት ከዴቭ እና ከለምለም ውጭ እኔ መሄድ አለብኝ በማለት ልብሶቿን ትሰበስባለች። ፍቅርም እንዲህ ይህን አጋጣሚ መጠቀም አለብኝ በማለት ዴቭ ለአደይ የሰጣትን አሻንጉሊት እማዬ ትላታለች፣ የሆነ አሻንጉሊት ነበረኝ። አደይ እኮ ሌባም ጭምር ናት። ከየት ስትላት፣ አክስቴ ከውጭ ላከችልኝ ነበረ እና ያ ደግሞ የለም፣ እሷ ናት የሰረቀችኝ ትላታለች። ዴቭ ለአደይ የገዛውን አሻንጉሊትም በመውሰድ ውሸቷን ትናገራለች። አደይም ልብሶቿን ሰብስባ አዴቭ በቃ ሊሄድ ነው ትለዋለች። ምንም ችግር የለውም እሺ ሂጂ፣ ግን እኔ ፍሊክ ጎንሽ ነኝ ይላታል። በር ላይም ጓዞቿን ሰብስባ ስትወጣ ድንገት አሻንጉሊቱን ይዘዋለች። ፍቅርም ተንኮሏ ለእናቷ ትላታለች፣ እማዬ አላልኩሽም? ያው አሻንጉሊቱን ይዘዋለች ደግሞ እኮ አታፍረም? ትላታለች። የፍቅር እናትም የሰማችው እውነት ስለመሰላት እንዴ፣ አደይ ይሄ አሻንጉሊት የማን ነው? ትላታለች። የኔ ነው የኔ ነው እማዬ ትላታለች። ይሄማ ያንቺ አይደለም የፍቅር ነው፣ ወዴት ነው ይዘሽ የምትሄጂው ልጄ? የምትለው በቃ እውነት ነው ልጄ በቃ እኔ ሁሉንም እየሰማሁ በደልኩሽ ትላታለች የልጇን ጉድ አላወቀችም የፍቅር እናት አሁ ማዬ በማለት አትመስላለች ዴቭም ይሄ የአደይ ሻንጉሊት ነው ምን ማለት ነው ይላል አይ ዴቭ በማይመለከትህ አትግቧ ብለው ይናገሩታል አዴም በቃ እኔ ስለሁሉም አመሰግናለሁ ማመን ያለማመን የእርሶ ጉዳይ ነው በማለት ትነግራቸዋለች። ለሊም ታወራለች ከጓደኛዋ ጋር ስለሁሉም ነገር ስለ ህይወቱም ይነግራታል። እኔም ልህ ውሎህ እንዴት ነው ትለዋለች። አይ ውሉ ይማ እንደዚህ ነው ሁሉንም ይነግራታል። ግን አንድ ጥያቄ ልጠይቅ፣ እናት አለህ? በማለትም ትጠይቀዋለች። አዎ እናት አለኝ ይላታል። እና ለምን አታስተዋውቀኝም? ትለዋለች። እኔ እናቴ ወደ ቤት ሴት ከወሰድኩ ሚስቴ ብዬ እንጂ ምን ብዬ ነው የማስተዋውቅሽ? ይላታል። አይ እንደሱ እንኳን አይሆንም ትለዋለች። ግን እናት አሉ አይደል? ትለዋለች ድጋሚ። አዎ አሉ በቃ አስተዋውቀኝ ትለዋለች። እሺ ግን እናቴ እኮ እብድ ነች ይላታል። ለሊም ትደነግጣለች። ምን ማለት ነው ትለዋለች። እናቴ እኔን ለማሳደግ ብዙ ሕይወት አሳልፋለች። እብድ ነች ሰው እብድ ነችም ይላታል። ለእኔ ግን እብድ አይደለችም። ብዙ ሆና ብዙ ነገር አሳልፋ እኔን ያኖራችኝ እናቴ ናት ይላታል። ለሊም በጣም ታዝናለች እና ታዲያ ለምን አታሳክማትም? በማለትም ትጠይቀዋለች። አባትህስ? በማለትም ጥያቄዋን ቀጥላለች። አባቴ እኔ አላሳደገኝም፣ አላውቀውም፣ ስለ እሱ አጠይቅኝ፣ እኔ ማወቅ ማውራትም የምፈልገው ስለ እናቴ ነው ይላታል። ይቅርታ፣ በቃ የማይጠየቅ ጥያቄ ጠየኩ አይደለህ? ትለዋለች ቤዛና ፍቅርም ተናንቀዋል። አንቺ እዚህ ቤት የመጣሽው ምን ልታደርግ ነው? ትላታለች። እንዴ ምን አድርጌ ያለሁኝ? በማለት ቤዛ ሸምጥጣታለች። ያን ሁሉ ሴራ ካደረግሽ በኋላ እንዳምንሽ ነው የምትፈልጊው? አንቺም አደይም አንድ ናችሁ ትላታለች። ሩታም አደይ ላይ እጇን ቀስራለች። ሮማንም አደይ እህቴ እንደዚህ አይነት ነገር አታደርግም፣ ሩታ ምንሆነች ነው በማለት ትነግራታለች። ዳይመንድም ዳይመንድም ወይኔ የእጇን ሳታገኝ ይች ልጅ ተለቀቀች ይቺ ውሸታም እያለ በጣም ተበሳጭታል። ዴቭም በቃ ከዚህ ከወጣሽ አብረን ነው የምንሆነው ይላታል። አደይን የዛሬው ክፍል